ሰላም ሰላም ውድ የስማርት አፕ ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ቪዲዮ ስለ 12ተኛ ክፍል ኢንተራንስ ኤግዛም ልናወራ መተናል። እንግዲህ በወሳኝ ታይም ላይ ስለሆነ ነው ይህንን ቪዲዮ መሰራላችሁ። አሁን የኢንተራንስ ኤግዛም በጣም ትንሽ ቀናት እንደቀሩት ይታወቃል። እና እቺ ሞመንት እንዳታመልጣችሁ ይህንን ቪዲዮ እንግዲህ አዘጋጅቼላችኋለሁ ማለት ነው። አሁን በዚች ሞመንት ላይ ነው። አሁን አብዛኛው ተማሪ የማይረዳው ነገር ስድስት ወር ሰባት ወር ባነበበ አይደለም ወይም በተዘጋጀ ብቻ አይደለም። በጣም ወሳኝ ሞመንት የሆነችው እቺ የቀረችዋ ታይም ነች ማለት ነው። ስለዚህ በዚች ጊዜ የምታርጓት ነገር የማለፍና የመውደቅ ቻንሳችሁን የሚለየው ይሄ ነው ማለት ነው። ስለዚህ አሁን መነግራችሁን ነገሮች ከተጠቀማችሁ እና በስራ አፕላይ ካደረጋችሁት በእርግጠኝነት የማለፍ ቻንሳችሁ ከፍ ይላል ማለት ነው። ስለዚህ ለቻናላችን ደግሞ አዲስ ከሆናችሁ ቻናልን ሰብስክራይብ አድርጉ። ቪዲዮን ካያችሁት በኋላ ይጠቅማል ካላችሁ ለሚያስፈልገው ለኢንተራንስ ተፈታኝ ተማሪ ሼር አድርጉ ትላለው። አሁን ብዙ ሳንቆይ እስኪ ወደ ዋናው ፖይንቶች እንለፍ። እንግዲህ ስለ ኢንተራንስ ፈተና በሚነሳበት ሰዓት ላይ ትምህርት ሚኒስቴር ባወጣው ዳታ መሰረት ላለፉት ሶስት ዓመታት ወደ ዩኒቨርሲቲ መግባት የቻሉት ከሶስት ፐርሰንት በላይ አይበልጡም። የሚያሳየን ነገር ምንድን ነው? አብዛኛው ተማሪ ኤግዛም በደረሰ ቁጥር የሆነ የሚሰራው ስህተት አለ ማለት ነው። እንግዲህ እንደ ግል ወይም ወይንም እንደታዘብኩት ብዙ ነገር እንደሰራውት አብዛኛው ተማሪ በተደጋጋሚ የሚሰራቸው ስህተቶች አሉ። ይህንንም ስህተቶች እንዳትደግሙ ነው ድጋሚ ስህተቶቹን እንዳሰሩ ነው። እነዚህ ነገሮች ኮር የሆኑ ነጥቦች የምነግራችሁ ማለት ነው። አሁን እንግዲህ ሰማንያ በሀያ የሚባል ሩል ታውቃላችሁ አይደለም። ሰማንያ በሀያ ሩል ማለት ሰማንያ የሚሆነውን ፐርሰንት ማርካችንን የምናገኘው በሀያ ፐርሰንት በቀራችን ጊዜ ነው። ፎር ኤግዛምፕል ፋይናል ሲመጣ፣ የክላስ ፋይናል ሲመጣ ኦልሞስት ሲሚስተሩን ሙሉ አይደለም ለፋይናል በየጊዜ እያነበባችሁ የምትዘጋጁት ልክ ፈተና አንድ ሳምንት ቀረው ስትባሉ በአንድ ሳምንት ተሯሩጣችሁ ወይም በሁለት ሳምንት ተሯሩጣችሁ ተዘጋጅታችሁ የምትሰሩት ማለት ነው። ስለዚህ በቀረቻችሁ በሲሚስተሩ ብናየታችን ሁለት ሳምንት ወይ አንድ ሳምንት በጣም ትንሽዬ ፐርሰንት ነች በሰዓት ማለት ነው። ግን በሰዋት ታይም ላይ ተዘጋጅታችሁ ፈተናውን ተፈተናችሁ ውጤትም ግሬዳችሁን አገኛችሁ ማለት ነው። ስለዚህ ሰማንያውን ፐርሰንት ግሬዳችሁን ያገኛችሁት በቀራችሁ ታይም በተዘጋጃችሁት ነው። ልክ እንደዛው ሁሉ ደግሞ ኢንተራንስ ኤግዛም ላይም በቀራችሁ በ20 ፐርሰንቷ የምታረጓት ነገር 80 ፐርሰንቱን ያህል የምታመጡትን ውጤት ይወስናል ማለት ነው። ስለዚህ ምን ምን ነገሮችን እናደርግ ነው? አሁን ወሳኝ ነገሩ እንግዲህ አራት የሆኑ ኮር የሆኑ ነጥቦችን እናያለን። የመጀመሪያው ኮር ነጥብ ምንድን ነው? ከፍራቻ ጋር ወይንም ከሰልፍ ኮንፊደንስ ከመረጋጋ ጋ የተያያዘ ነገር ነው። እንግዲህ አብዛኛው ተማሪ ልክ ፈተና ናሽናል ፈተና በሚደርስበት ሰዓት ላይ ቴንሽን ውስጥ ይገባል ወይም ፍራቻ ውስጥ ይገባል። እንግዲህ የፍራቻው መነሻ ብዙ ነገር ነው። አንደኛ ፖርሽን ከቨር አድርጎ ወይንም አንብቦ አለመጨረስ ወይንም ያነበቡትን ነገር የመርሳት ችግር ሊሆን ይችላል፣ ወይ ደግሞ በራስ መተማመን ማጣት ሊሆን ይችላል፣ ወይ ደግሞ ፍራቻም ሊሆን ይችላል፣ ወድቃለሁ ብሎ ማለት ነው። እነዚህ ኮር ነጥቦች ምንድን ነው ትምህርቱ ላይ ፎከስ አድርገን መያዝ ያለብንን አድርገን አቅማችን እንዳንጠቀም ያደርጉናል ማለት ነው። እንግዲህ ፈረንጆች ምን ይላሉ፣ ሆፕ ፎር ዘ ቤስት ፕሪፔር ፎር ዘ ወርስ ይላሉ ምን ማለት ነው ጥሩን ተመኝ ግን ለመጥፎ ነገር ራስህን አዘጋጅ ይላሉ ልክ እንደዛ ሁሉ እናንተም አሁን ወደዚህ ኮንቴክስት ስንቀይረው ማለፍን ተመኘው ማለፍ ለማለፍ ስሩ ለማለፍ አንብቡ ግን መውደቅን ደግሞ መቀበል አለባችሁ በአይምሮ አሁን አብዛኛው ተማሪ መውደቅን ስለሚፈራ ነው ጭራሽ እየገነነ አይምሮ ውስጥ ፍራቻ እያደረበት ያለው መውደቅን የተቀበላችሁ ቀን በወርቅ ችግር የለውም የቻልኩትን እንሰራለሁ፣ በወርቅ ግን ችግር የለውም ያላችሁ ሰዓት፣ የዛህን መፍራት ታቆማላችሁ ማለት ነው። ስለዚህ የቻልኩትን ያልሰራለሁ ከወደኩም ችግር የለውም የሚለውን ነገር አይምሯችሁን አሳምኑት። ከዛ በኋላ ፍራቻው እየቀነሰ ይመጣል ማለት ነው። ስለዚህ ይህንን ነገር ካረጋጋም በኋላ በሁለተኛ ነገር ምንድን ነው? በሁለተኛ ነገር ማድረግ ያለባችሁ ነገር የምትችሉት ትምህርት ላይ ብቻ አተኩሩ። አዎ፣ በጣም ብልጡ ነው። የምትችሉት ትምህርት ላይ ብቻ አተኩሩ። ሁሉንም ትምህርት በአንዴ ለመስራት ወይም ለመዘጋጀት አትሞክሩ። በተለይ በዚህ ታይም አብዛኛው ተማሪ የሚሰራው ስህተት ሁሉንም በተለይ ይህ ፈተና በደረሰ ሰዓት ሁሉንም ለማንበብ ለመዘጋጀት ይሞክራል። አይደረግም። ማድረግ ያለባችሁ ብልጥ መሆን አለባችሁ። ማድረግ ያለባችሁ የምትችሉ ትምህርቶች ላይ ብቻ አተኩሩ። ባዮሎጂ ላይ ጥሩ ከሆናችሁ፣ ኬሚስትሪ ላይ ጥቁር ከሆናችሁ፣ እንግሊዝኛ ላይ ጥሩ ከሆናችሁ፣ ሂሳብና ፊዚክስ ላይ ጥሩ ካልሆናችሁ፣ እነዛን ትታችሁ እነዚህ ላይ አተኩሩ። ዋይ እነዚህ ላይ ጥሩ ግሬት ካመጣችሁ በነዚ የወረዱባችሁን ማንሳት ትችላላችሁ ማለት ነው ነጥቦቹን ግንስ እነዛንም አንድ ላይ ሁሉንም እኩል ካተኮራችሁ የእነዚህንም ጊዜ ስለሚሻማ ያን ያህል ብዙ ለውጥ አታመጡም። ምክንያቱም በዚህ ታይም ላይ አንብባችሁ የምታገኙት የተለየ ታምር የምትፈጥሩት ነገር ስለሌለ፣ ግን የምትችሉት ነገር ላይ ካተኮራችሁ ግን በጣም እሱ ላይ ደግሞ በደንብ ሞር ማምጣት ስለምትችሉ፣ ስለዚህ የምትችሉት ትምህርቶች ላይ በደንብ አተኩሩ። እነሱ በጣም ወሳኝነት አላቸው። የማትችሉት ትምህርቶችን ነጥቦችን፣ ምን ይልላቸዋል፣ ያነሱላችኋል። ስለዚህ ሁለተኛው ፓርት ይሄ ነው። ሶስተኛው ነገር ምንድን ነው? ሶስተኛው ነገር ጥያቄ ስሩ፣ አታንብቡ። ጥያቄ ስሩ፣ አሁንም ጥያቄ ስሩ። በጣም ጥያቄ ወሳኝነት አለው። ምክንያቱም በመጨረሻ ታይም ላይ ጭራሽ አይነበብም የሚያነቡ ተማሪዎች ስላሉ ነው። አይነበብም፣ ኖት ጭራሽ አይነበብም። የሚሰራው ጥያቄ ነው። ጥያቄ የምንሰራበት እንግዲህ ሶስት ዋና ዋና ምክንያቶች አሉ። የመጀመሪያው ነገር ምንድን ነው ጥያቄ መስራት ራሱ እንደ ጥናት ነው የሚቆጠረው። ምክንያቱም ማናቃቸውን ኢንፎርሜሽኖች እያያዝን ደግሞ የምናውቃቸው ጥያቄዎች ከሆኑ ደግሞ እያስታወስን የተማሪ ያነበብነውን እያስታወስን ሪኮል እያደረግን ነው ማለት ነው። ስለዚህ ፈተና በደረሰ ሰዓት ቤስት የሆነ የአጠናን ዘዴ ነው ማለት ነው። ሁለተኛ ነገር ደግሞ ምንድን ነው? በሁለተኛ ነገር የአጠያየቅ ስታይሉን እንረዳለን። የአጠያየቅ ስታይሉ ምንድን ነው? ክላስ ውስጥ የምትፈተኑት ፈተና እና ኢንትራንስ ላይ የሚመጣው ፈተና በጣም ኮምፕሊትሊ የተለያየ ነው። አወጣጡ ራሱ ይለያያል። የአጠያየቅ ስታይሉ ራሱ ይለያያል። ስለዚህ እነዚህን ጥያቄዎች በሰራን ቁጥር ለሚመጡት ጥያቄዎች ፋሚሊየር ወይንም አዲስ አይሆኑብንም። የአጠያየቅ ስታይላቸውንም ኮንሰፕት ላይ የሚያተኩሩት ወይስ ሪኮሊንግ ላይ የሚያተኩሩት የሚለውን ነገር አይምሯችን ይለማመዳል ማለት ነው ያዘጋጀናል ማለት ነው። በሶስተኛ ነገር ምንድን ነው በአብዛኛውን ጊዜ ጥያቄ ይደገማል የማይደገም ከሆነ ደግሞ ዘሴም አይነት ጥያቄ የሆኑ የተወሰኑ ነገሮች ቢቀየሩ ነው እንጂ ዘሴም አይነት አጠያቅ ስታይል ነው እንዳልኳችሁ ማለት ነው። ስለዚህ አንደኛ የመጠቀም ሊደገም ይችላል። ሁለተኛ ነገር ደግሞ ያው ጥያቄ ያው ጥያቄ ደግሞ ተቀይሮ በተወሰነች ባት ተቀይሮ ሊመጣ ይችላል ማለት ነው። ስለዚህ ስንገባ ፈተና ላይ ተመሳሳይ የሆኑ ጥያቄዎች ሊገጥሙን ይችላሉ ማለት ነው። ኦልሞስት እኔ እርግጠኛ ነኝ ስልሳ ምናምን ሰባ ምናምን ፐርሰንት የሚሆነው ፈተና እንደዛ ናቸው። ለምን አዲስ የሚወጣ ጥያቄ የለም? የሚያወጡበት ምክንያት ማውጣትም ስለማይቻል ነው። የተለየ አይነት የአጠያየቅ ዘዴ መፍጠር ስለማይቻል እንደዚህ አይነት ጥያቄዎች የመደገምቻ ሳቸው ከፍተኛ ነው። ስለዚህ ጥያቄ መስራታችሁ በጣም ወሳኝ ነገር አለው። በአራተኛ ነገር ምንድን ነው፣ ከጓደኞች ጋር አንብቡ። ዋይ ከጓደኞች ጋር ማንበባችሁ እንግዲህ ምንድን ነው አንደኛው ያነበበውን ሜቢ አንተ አይተውላት ሆን ትችላለች ወይ፣ አንቺ አይተሽላት ሆን ትችላለች። ስለዚህ ምን ትላለች ያቺ ጓደኛ ወይንም ጓደኛሽ፣ መታ ስጠይቅሽ ምን እያራችሁ ነው? ኢንፎርሜሽን እየተቀያየራችሁ ነው ማለት ነው። ስለዚህ ማንበብ ሳይጠበቅባችሁ ከብዙ ሰው በመጠያየቅ ከብዙ ሰው ጋር በማንበብ ብዙ ፖርሽኖችን በአንዴ ከፈር ማድረግ ትችላላችሁ ማለት ነው። ስለዚህ ከጓደኛ ጋር ማንበብ በጣም ጥቅም አለው። በተጨማሪም ደግሞ ከጓደኛን ካነበባችሁም በኋላ ቤት ገብታችሁ ብቻችሁንም ማንበብ ትችላላችሁ ወይንም ቤት ብቻችሁን አንብባችሁ ጓደኛችሁ ጋር ሄዳችሁ ማንበብ ትችላላችሁ ማለት ነው። ምንድን ነው በአጭር ጊዜ እንዳትሰላችሁ እና እንዲሁም ደግሞ ሞር ብዙ ነገሮችን ከቨር እንድታደርጉ ይጠቅማችኋል ማለት ነው። እንግዲህ ተጨማሪ ቲፕ ደግሞ አቮይድ ማድረግ ያለባችሁ ወይም ማድረግ የሌለባችሁ ነገር ልንገራችሁ። እሱ ምንድን ነው፣ አዲስ የሆነ ፖርሽን ለማንበብ አትሞክሩ። ከቨር ያላደረጋችሁት ፖርሽን አለ ወይም ከቨር ያላደረጋችሁት ያላነበባችሁት ቦታ አለ አታንብቡት ከነጭራሹኑ እንዳታነቡት ዋይ ኮንፊደንሳችሁን በጣም ነው የሚያወርደው ከእንደገና ደግሞ ምንድነው የሚያደርገው አዳዲስ የሆነ ነገር ስለሆነ ጊዜያችሁንም ይበላባችኋል ስለዚህ እነዚህ ነገሮች በጣም ተጠንቀቁ እነዚህ ነገሮች በስራ ካደረጋችሁ በእርግጠኝነት በዚህ በአጭር ጊዜ በደንብ ተዘጋጅታችሁ ሬዲ መሆን ትችላላችሁ ማለት ነው ሬዲ ከሆናችሁ በኋላ ደግሞ ልክ ወደ ፈተና ስትገቡ ደግሞ ፈተናውን ስትገቡ ማድረግ ያለባችሁን እያንዳንዷን ቴክኒኮች ደግሞ ከፈለጋችሁ ይህ ቪዲዮም ከተመቻችሁ እሱንም ቪዲዮ ደግሞ ከፈለጋችሁ ከስር ይሰራልን በሉ ከስር ሰርቼ ያስቀምጠላችኋለሁ ማለት ነው ስለዚህ የዛሬው ቪዲዮ የያዝንላችሁ ስለ ኢንተራንስ ፈተና ይህንን ይመስል ነበር ከተመቻችሁ ቪዲዮ ላይ ካድርጉት በሚቀጥለው ቪዲዮ እንገናኝላለሁ መልካም ጊዜ መልካም ፈተና ቸው